ይሄ ነው አፋር። አሁን ከሰዶማ ወንድሞቹ ጋር ሆኗል። በቃ አሁን ኃይልና ምን ያደርግልሃል? ይሄ አማራ ምናምን ህልውና ምናምን የሚባል ነገር ኤሌክስ ከዚህ በኋላ የለም። ዳግም እህቶች እህቶቻችን ላይ ዳግም ሚስቶቻችን ላይ ዳግም ቤተሰቦቻችን ላይ ዳግም ወንድሞቻችን ላይ እንዳይፈጸም ከጫና እየደረሰባችሁ እንደሆነ እየሰማን ያለበት ሁኔታ አለ። ሽምግልናው እንዴታያችሁት የሚለውን የነበረው ሂደት እንዴታያችሁት የሚለውን እናንተ ጋር አልደረስኩም ገና ዛሬ ጭፍራ፣ ሎጊያ፣ ሰመራ ያ የአፋር መሬት የወሎ መሬት እንዲሆን አስችሏል። በዚህ ሰዶሞች ክብር ምስጋና ይገባችኋል። በጣም ብልጠት በወተት ያደገ ማህበረሰብ። ምክንያቱም ሃይማኖታችሁን መሰረት አድርጎ በስነልቦናና በኢኮኖሚ ሊጨፈልቃችሁ የመጣን ኃይል ለመመከት የግዴታ በሐረግ በደም ትስስር በባህል በቋንቋ በሁል በእምነት የተሳሰራችሁን አፋር ጋር መታረቃችሁ ይሄ ፖለቲካል አሊያንስ በጣም አሪፍ ውጤት ነው። ለዚህም ክብር ምስጋና ይደረሳችሁ። ገፍራ በሶስት ኃይል ተጠምዷል። ይሄን ሽምግልና ይሄን እርቅ አጠናክሮ ካልሄደ ይሄ እርቅ ላይ ይሄን ይሄ ሰላማዊ ይሄን አሊያንስ ይሄን ፖለቲካል አሊያንስ ካልተቀበለ ገፍራ ከፍተኛ አደጋ ውስጥ ነው ያለው። አሁን ይሄ እርቅ ውጤቱ ምን ሊሆን ይችላል? እንተነበያለን። ያለፉ ታሪኮችን እነካለን። አሁን ላይ ያለውን መሐመድ መኪነኝ ሰላም አለይኩም ወራህመቱላህ። ሰላም ጤና ይስጥልኝ የተወደዳችሁ ቤተሰቦቼ እንደምን አላችሁ? እንደምን ሰነበታችሁ? ዛሬ በሁለት አጀንዳዎች ቲክቶክ ላይ ፕሮግራም ይዘናል። ነገር ግን በዛሬ በዚህ አሁን የማቀርብላቸው ፕሮግራም በአፋርና አማራ ሰሞኑን እርቅ አካሂደዋል። ይሄ እርቅ ምን ይመስላል? በሰዶማ ገፍራ ምናምን ያ ቀጠና ከፍተኛ ተጋድሎ ሲያደርጉ ነበር፣ ከአፋር ጋር በመዘራረፍ በተለይ በባህላዊ ስርቆት የወለደው ነገር ግን የወሎ እዛ አካባቢ ማህበረሰብና ያ ማህበረሰብ የአፋር ማህበረሰብ የተዋለደ የተዛመደ በደም የተሳሰረ ከመሆኑ ባሻገር በሃይማኖትና በባህል በድንበር ትስስርነት ያለው ረዥም ጊዜ ታሪክ ያለው ማህበረሰብ ነው። ሆኖም ግን በሰሞኑ በአለፉት ጊዜያት በተደጋጋሚ ከፍተኛ ዘረፊያ ዘረፋና ግድያ ምናምን ሲፈጸም ኖሯል። ያ ሁሉ ነገር ግን አሁን በአንድ ጀንበር ተዘግቷል። ለዚህ ለዚህ እርቅ ይሄ እርቅ እንዲሰምር የበኩላችሁን አስተዋጽኦ ያደረጋችሁ ዳግም እህቶቻችን ላይ ዳግም ሚስቶቻችን ላይ ዳግም ቤተሰቦቻችን ላይ ዳግም ወንድሞቻችን ላይ እንዳይፈጸም ከአሞ ከገፍራ አካባቢ ላይ ተወክላችሁ የሄዳችሁ የአገር ሽማግሌና የሃይማኖት አባቶች አላችሁ። እናንተም ምን አይነት ጫና እየደረሰባችሁ እንደሆነ እየሰማን ያለበት ሁኔታ አለ። ሽምግልናው እንዴት አያችሁት የሚለውን የነበረው ሂደት እንዴታያችሁት የሚለውን እናንተ ጋር አልደረስኩም ገና። ነገር ግን በሙሉ ልብ በሰፊ ሆድ አቅፎ የአፋር ወንድሞቹ ጋር እርቅ መፈጸሙ ዛሬ ጭፍራ፣ ሎጊያ፣ ሰመራ ያ የአፋር መሬት የወሎ መሬት እንዲሆን አስችሏል። በዚህ ሰዶሞች ክብር ምስጋና ይግባቸዋል። በጣም ብልጠት በወተት ያደገ ማህበረሰብ በቃ ይሄ ነው ከናንተ የሚጠበቀው፣ ይሄ ነው የሚያምርባችሁ። ምክንያቱም ሃይማኖታችሁን መሰረት አድርጎ በስነ ልቦናና በኢኮኖሚ ሊጨፈልቃችሁ የመጣን ኃይል ለመመከት የግዴታ በደም በዘር ሀረግ በደም ትስስር በባህል በቋንቋ በሁል በእምነት የተሳስራችሁን አፋር ጋር መታረቃችሁ፣ ይህ ፖለቲካል አሊያንስ በጣም አሪፍ ውጤት ነው። ለዚህም ክብር ምስጋና ይደረሳችሁ። ገፍራ በሶስት ኃይል ተጠምዷል። ይሄን ሽምግልና ይሄን እርቅ አጠናክሮ ካልሄደ ይሄ እርቅ ላይ ይሄን ይሄ ሰላማዊ ይሄን አሊያንስ ይሄን ፖለቲካል አሊያንስ ካልተቀበለ ገፍራ ከፍተኛ አደጋ ውስጥ ነው ያለው። ምክንያቱም በአፋር በከታች ይወጋል፣ ከላይ በዛው ውስጡ ገብቶ። በነገራችን ላይ ይህንን እርቅ እንዲካሄድ ያደረጉ የፈንታው ሙፍቲ ልጆች ናቸው። ይሄ እርቅ እንዲካሄድ ያደረጉት የሃይማኖት አባቶች፣ አገር ሽማግሌዎች ክብር ምስጋና ይድረሳችሁ። አንድ ነው። አሁን ይሄ እርቅ ውጤቱ ምን ሊሆን ይችላል እንተነበያለን። ያለፉ ታሪኮችን እነካለን። አሁን ላይ ያለውን መሀመድ መኪናኝ፣ እስከ ፕሮግራም መጨረሻ ድረስ አብራችሁ ይቆዩ። እንደሚታወቀው ቀደም ሲል በተደጋጋሚ በተለያየ ጊዜ እኔ በቅርብ ጊዜ እንኳን የምናስታውሳቸው እስከ መቶ ስምንት ከብት ድረስ ማለት የአፋር የወሰዳቸው ከብቶች ነበሩ፣ ማለት እዚህ ገፍራ አካባቢ ላይ ገፍራ አካባቢ ላይ እንዲሁም ደግሞ ከአፋር በርካታ ግመሎች ምናምን እንስሳቶች እየተሰረቁ ይመጡ ነበር። ያ ቂም ወልዷል። ከዛ ባሻገርም ብዙ የድንበር ይገባኛል የመሬት መግፋፋት ነበር። ይሄ ነገር በእርግጥም ወደፊት ይስተካከላል፣ ይሄ ይስተካከላል። ይሄ ያልተነካው ኢሹ ነው። ነገር ግን አሁን ላይ የጥቃት ሰለባ የሆነው የገፍራ ህዝብ ነው፣ የገፍራ ህዝብ በሁለት ቢላዋ፣ በሶስት ቢላዋ እየበላ ያለው የገፍራ ህዝብ። አሁን እኔ ምርጫውን እንዳነሳ ከወዲሁ እመክራለሁ። ሰዶሞች ብልጠት ተጠቅማቸዋል። ምርጥ ስራ ሰርታችኋል። ለሰዶማና አካባቢ ድሬሮ ከማህበረሰብ ክብር ምስጋና እየደረሳችሁ ምክንያቱም እናንተ ወቅቱን የባጀ በሳል አካሄድ ሂዳችኋል። ምክንያቱም ከአፋር ወንድሞቻችሁ ጋር ይሄን እርቅ መፈጸማችሁ አዋጭና ብቸኛው የፖለቲካ አማራጭ ነው። ይሄን ማድረጋችሁ ደግሞ ለእናንተ ህልውና፣ በተለይ ለሃይማኖታችሁ ለአጠቃላይ ህልውናችሁ። አፋር መሬት አሁን የናንተ ነው። የአፋር መሬት የእናንተ ነው። የእናንተ መሬት የአፋር ነው። ይሄ ነው ትልቁ ጥበብ። ምክንያቱም ጋንግስተሩ ኃይል ይሄ ጋንግስተሩ ኃይል አጥፊው ቡድን ያለም ብርሃን መስቀለኛው ኃይል ሊያጠፋ ሊያወድም እየመጣ ባለበት በዚህ ሰዓት በዚህ ሰዓት ከአፋር ወንድሞች ጋር መታረቅ ሃይማኖታዊ፣ ባህላዊ፣ ደማዊ፣ ጎረቤታዊ ግዴታ ነበርና ይህን ማድረግ ሰዶማ ምርጥ ስራ ሰርታችኋል። ለዚህ በአማራም በኩል በአፋር በኩል ይሄ ሽምግልና የሰመረ የተሳካ እንዲሆን የሰራችሁ ወንድሞች፣ አባቶች፣ የሃይማኖት አባቶች ክብር ምስጋና ይድረሳችሁ። ገፍራ ላይ መጣሁ። ገፍራ በሶስት ማነቆ ውስጥ ታስርሃል። ወደርክም ጠላሃም፣ የተወሰኑ የኮሚቴ አባላት ልካሃል። ይሄውም በግድግድ በመከራ በጫና ነው። ብልጽግና ማለት ጫና ፈጥሮባችሁ እንደሆነ ነው እየሰማሁኝ ያለሁት ምክንያቱም ገፍሮች በሶስት ቢላዋ እየበላችሁ ነው። በጋንግስተር ቢላዋ የምትበሉ ገፍሮች አላችሁ። የጉደሌን ታሪክ ተከትላችሁ የእንድሪስ ጉደሌን አጃቢ ሆናችሁ አንድ አባቶቻችሁ ልጆች አይልፍ የፈንታው ሙፍቲ ልጆች ናቸው። አባታችን ፈንታው ሙፍቲ እኛም አንረሳውም። ታሪኩም አይረሳውም። የአፋር የአፋርና የአማራን የዛን አካባቢ ማህበረሰብ ችግር ለመፍታት የተወከላችሁ ኮሚቴዎች አላቸው። አሁንም ሙጋት እየደረሰባችሁ እንደሆነ፣ መሳቀቅ ማሳቀቅ እየደረሰባችሁ እንደሆነ እናውቃለን። ይህንን እና እነንትና እነዚህ ናባተ ምናምን እናባተ ካሳይ ምናምን ነገር ይባል ይሄ ከደጋ መጥቶ መጥቶ የሰራው አንዴ የሰራው ድራማ አላ አደለም፣ እዛ ጋር ሰብሰብ ባድርጓችሁ ምናምን ነገር እሱ ፖለቲካ አይደለም ሴራ ነው። ይሄ አሻጋሪ ፖለቲካ ቀመር አይደለም፣ ሴራ ነው የሰራው። ስለዚህ እሱን ተከትላችሁ እንድንስ ጉደል እያላችሁ ያጨበጨባችሁ ያላችሁ ሌባ አጅባችሁ ያላችሁት አሁንም አሁንም ብልጽግና ይወጋችኋል፣ አፋር ይወጋችኋል። ወድርክም ጠላም ጋንግስተሩ ይጨፈልቃችኋል፣ ይረቅጣችኋል፣ ይዘርፋችኋል። አሚባልድም እነ ዘመነ ካሴን አዝኖ በመጣ ራያን ሸጦ አለውሃን ተሻግሮ ከአለውሃ ማዶ የእጁ ልጆችን እያሳደደ ነቃ ነቃ ያሉትን እያሳደደና እያገተ እየገደለና አግቶ እያሰረ ያለው ኃይል ይሄንን ኃይል መሰረት ያደረገ አንዲትን ሴት አፍረተገላዋን በሳት ለብልቦ ዓይኗን ባፈሙዝ አጥፍቶ ሆዷን በጩቤ ቀዶ ላስቲክ አንጠብጥቦ የገደለውን ኃይል ስለዚህ አሁን መሆን ያለበት ብቸኛው አማራጭ አሁንም አሁንም ቢሆን ከገፍራ ሕዝብ እና የአፋር ሕዝብ አልታረቀም፣ አልታረቀም። የገፍራ ሕዝብ አሁንም አልታረቀም። አሁንም ሟች ነው። አይገልም፣ አይገልም። ሟች ነው። ትጨፈለቃለ የገፍራ ሕዝብ። እኔ ወንድሞቼ፣ አባቶቼ፣ ቤተሰቦቼ የምነግራችሁ ነገር አሁንም ከአፋር ወንድሞቻችሁ ጋር ያለውን ክፍተት ፍቱ፣ ፍቱ። ጭፍራ የእናንተ ነው። በቃ እኔ ይሄን እርግጠኛ ሆኜ መናገር እችላለሁኝ። ከአፋር አንዳንድ አካላቶች ጋር በስልክ ተገናኝቻለሁ። በነገራችን ላይ ይሄን እርቅ እንዲሰምር ከጀርባ ከሚሰሩት ሰዎች አንዱ ነኝ። ምናባክ ታመጣለህ ጋንግስተር፣ ምናባክ ታመጣለህ? ከዚህ በኋላ አልፋታችሁም። ከዚህ በኋላ እኔ ከሦስት መቶ ያላነሰ ኃይል አለኝ። ውስጥ ላይ ጉያ ላይ እወግሀለሁ። ተወድደም ተጥላም ጋንግስተርን እኔ ተሸክሜ የትም አልሄድም። ስለዚህ ይሄን ደግሞ ለማድረግ ብልጽግና ጉያ መወተፍ ያስፈልጋል ብሎ የሚያስብ ሰው ካለ ማንም አልሰማም። በማንም ማንም አባቱ ሊያስፈራኝ አይችልም። ጉዳችሁን አላወጣሁትም፣ ሚስጥራችሁን አሁንም እኔ ሚስጥር ጠባቂ ነኝ። ያያቸው አይደለም፣ ሚስጥራችሁን ጠብቅ ያለሁ ነገር ግን የገፍራ ወንድሞችን እህቶችን፣ ዘመዶችን ቤት ንብረት ለማዘረፍ ለማስቃጠል፣ አፋር አሁን መጥቶ ገፍራን ቢወር እኔ ምንም ነገር አለም። አፋር ይገባዋል ነው ምለው፣ ምክንያቱም የአፋር ወንድሞቹ ጋር እየተጋደለ ጋንግስተር አዝሎ የመጣ መስቀለኛ አዝሎ የመጣ ከዚህ በኋላ ለእኔ ዘመዴ ሊሆን አይችልም። በቃ አራት ነጥብ። ስለዚህ ገፍራ አሁንም ይሄን እርቅ እንዲካሄድ እንትን ያሉ አካላቶች ስም እጠራለሁ፣ ዛሬ ስም እጠራለሁ። እነ ሙሐመድ አብዱ ረፉ፣ በቃ ረፉ። ይሄ የገባችሁበት ቁማር አዋጭ አይደለም። ረፉ፣ ረፉ፣ በቃ ወንድሞቼ ጓደኞቼ ናችሁ፣ ረፉ። መሐመድ አብዱ እረፍ፣ እረፍ። መሰል ቼ በደንብ እንተዋውቃለን፣ በደንብ እንግባባለን፣ በደንብ አውቃችኋለሁ። ነገር ግን ሰከን ማለት ያስፈልጋል። ጋንግስተሩ የባሰ አደጋ ስለሆነ ምክንያቱም ሕዝቤ ለእኔ ቀይ መስመሬ ነው። ስለዚህ አሁንም ተስፋ አልቆርጥም። እየታገተና እየተዘረፈ ያለውን ኃይል ኮንትሮል አድርጉት። ይሄንን በአርበኞች ሚዲያ ቲክቶክ ላይ መጣሁበት እመጣበታለሁ። ለዛሬ ይሄ ነው። አፋር አሁን ከሰዶማ ወንድሞቹ ጋር ሆኗል። በቃ አሁን ኃይልና ምን ያደርግልሃል? ይሄ አማራ ምናምን ህልውና ምናምን የሚባል ነገር ኤሌክስ ከዚህ በኋላ የለም። እኛ ከራያ ከዚህ የኃይለ ሥላሴ መንገሻ የልጅ ልጆች ቅሪተ አካሎች መጥተው የአማራ ህልውና ብሎኔን ሊያስከብረኝ አይችልም። ስለዚህ ከነሳሚ ሳሚ ባለድል እናንተ ከፈንታ ሙሀባን ከእስክንድር ካልተገነጠልክ ነው አይደል የምትሉት? እኔ ደግሞ ጠይቃቸዋለሁ። ከነሳሚ ሳሚ ባለድል ጋር ተለያይተናል የሚል መግለጫ እስካልሰጣችሁ ድረስ እናንተ ያለም ብርሃን መስቀለኛ አራማጆች ናችሁ። ከነ ዘመነ ካሴ ተገንጥለናል እስካላችሁ ድረስ እኔም አፋሃድን ደግፋለሁ። አፋሃድ ነኝ። ምናባክ ታመጣለህ። ስለዚህ እዛ አካባቢ ላይ ማንም አይደርስም። ለዛሬ የዛሬው ፕሮግራሜን በዚህ ልቋጭና የጋንግስተሩን አጠቃላይ ሂደት የእገታና ዘረፋ ሂደቶችን ቲክቶክ ላይ እመጣበታለሁ እመጣበታለሁ። አትጥፉ። ሰላም።